አንዲት እህት አሁን ወደዚህ ፕሮግራም ከመምጣቴ በፊት በጣም ልቧ ተሰብሮ ድምጽ መልእክት ላከችል። በጣም ተስፋ ያደረገችው ባለቤቴ ይሆናል ብላ ተስፋ ያደረገችው ሰው ድንገት ስልኳን አያነሳም ዘጋባት። በቃ አስበዋል ብዙ ነገር አለማለች፣ ምናምን አይደል ብላን አርጋለች። ይኸው መናገር እንኳ አትችልም በቃል የልቧን ስብራት በድምጿ። መረዳት ቻልኩ። አንድ ነገር ነው ያልኳት ይህ ሰው ስለሚጠቅምሽ ና የሚጠቅምሽ መሆኑንና የማይጠቅምሽ መሆኑን የሚያውቀው አላህ ብቻ ነውፍታ ከወደ አላህ ተጠቂ የሚጠቅምሽ ከሆነ አላህ ያመጣዋል፣ ከሱ ጋር ተንጠልጤ የማይጠቅምሽ ከሆነ ደግሞ በሚጠቅምሽ ይጠቀዋል። አላህ ሱብሓንላ ሶ ለአለሁ ፊሁ ኸይር ያልከዛ አላህ ያቃል፣ እናንተ ግን አታውቁም ይላል አላህ ሱብሐነሁ ወተዓላ። ስንት ጉዳዮች አሉ፣ መልካም ሆነው እያሉ ለናንተ መጥፎ የሆኑ፣ መጥፎ ሆነው እያሉ ለናንተ ጥሩ የሆኑ ይልና፣ ዐሳ አን ቱሒቡ ሸይአን፣ ልትወዱት ትችላላችሁ አንድ ነገር ለናንተ ክፉ ሆኖ መጥፎ ሆኖ እያለ፣ ልትጠሉት ትችላላችሁ ለናንተ ጥሩ ሆኖ እያለ፣ ሲቋጨው ምን ይላል? ወአላሁ የዕለሙ ወአንቱም ላ ተዕለሙ።